ሰላሙ አሌይኩም ወራህመቱላሂ ተዓላ በረካቱ። የተወደዳችሁና የተከበራችሁ የቻናል ተከታታዮች እንደምናላችሁ፣ ከሁሉ ሰላም ሁሉ መልካም። አልሀምዱሊላሂ ዛሬ ደግሞ በአዲስ ቪዲዮ ብቅ ብያችኋለሁ። ቪዲዮውን እስከመጨረሻው እየተከታተላችሁ እንግዲህ ሰብስክራይብ አድርጉ። በተጨማሪም ማስተላለፍ የምፈልገው መልእክት ደሴ፣ ኮምቦልቻ፣ ደጋን እንዲሁም ደግሞ ባቲ ባቲ እላላችሁ ወንድሞችና እህቶች በዚህ እና በዙሪያዋ ላላችሁ እንድምና እህቶች ይመለከታል ይህ ቪዲዮ እንግዲህ። ዛሬ ባቲ ከተማ ላይ እንገኛለን፣ ውቢቷ ባቲ ላይ እንገኛለን። ዛሬ እንግዲህ ማሰራት ለምትፈልጉ በዚሁ አጋጣሚ ማስተላለፍ ፈልጋለሁ ማለት ነው። ለኩምቦልሻ ገርባ ብዙ ትጠይቁኝ የነበራችሁ እንድምና እህቶች፣ በዚሁ አጋጣሚ እንግዲህ ባቲ ስለምገኝ ዛሬ ላይ እንደው ማሰራት እንኳ አሁን ላይ ዝግጁ ባትሆኑ አይቼ እንትን ምንላችሁ ይሆናል ማለት ነው። ይህን መልክት ማስተላለፍ ፈልጋለሁኝ እንግዲህ ባቲ ከተማ ለማታቋት እንግዲህ እችን ትመስላለች። የምታቋት ምታቋት አላችሁ። ይህ አንድ ወንድማችንን ቤት እንግዲህ ፏል እናደርግለት እዚህ ተገኝተናል ማለት ነው። ዛሬ እንግዲህ ያው ይህን ይመስላል ከተማዋ እንግዲህ በትንሹ እንግዲህ ከብዙ በጥቂቱ ይችን ካሳየኋችሁ ወደ ቤቱ ሂደን ደግሞ የማሳያቸው ይሆናል ማለት ነው ቤቱን ወሳኝ መልእክት ስላለው ያው ቪዲዮ እንዳያልፋችሁ እስከ መጨረሻው ተከታተሉት። ለብዙዎችም ደግሞ ሼር እያደረጋችሁ አስተላልፉ ማለት እፈልጋለሁ። ሌላው እንግዲህ ሰፈሩ ይህንን ይመስላል። እንግዲህ ይህን የመሰለ ሰፈር እንገኛለን ዛሬ የወንድማችንን ቤት እንግዲህ በቀጥታ አሁን የማሳያችሁ ይሆናል ማለት ነው። እንግዲህ በመጀመሪያ አድማጭ ተመልካች እንግዲህ ቪዲዮ ሸርሸር እያደረጋችሁ ለብዙዎች ዘንድ እንዲዳረስ ስል በክብሮት እየጠየቅኩኝ፣ ከዚህ በመቀጠል እንግዲህ ወንድማችን እንኳን ደስ አለህ። እንግዲህ በእኛም በቃላችን መሰረት አንተም እንግዲህ ያው ከብዙ ጊዜ ቀጠሮ በኋላ እንግዲህ ያው ከቤተ ተገኝተናል። ወንድማችንም ቪዲዮውን ያው አብረን ስለምትከታተለው የወንድማችን ቤት እንግዲህ ይህን የምትመለከቱት ነው። አሁን ማሳያችሁ ቪዲዮ የሚሆነው በጣም ስለሚጠቅም ለሌሎችም ያው መማሪያ ይሆን ዘንድ እንግዲህ ቪዲዮን ወደ ውስጥ እየገባን የምናየው ይሆናል ማለት ነው። ቤቱ እንደምታዩት ኤል ሰርቪስ ነው። እኛ እንግዲህ እዚህ ቦታ ላይ አሁን የተገኘነው ኮርኒስ ለመስራት ነው ማለት ነው። ኮርኒስ ለመስራት ነው ስላችሁ ውስጥ ላይ ስንገባ ደግሞ ሙሉ መረጃውን የምታዩት ይሆናል ማለት ነው። ቪዲዮውን ሸርና ላይክ እያደረጋችሁ ጀምሩት። አሁን ቀጥታ ወደ ውስጥ የምንገባ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ ተመልካቾች እንግዲህ ያው አሁን እንዳልኳችሁ ወደ ውስጥ ገብተናል ማለት ነው። አሁን እንግዲህ ቤት ውስጥ ነው የምንገኘው እንዳልኳችሁ የዚህ ቪዲዮ ወሳኝ መልእክት ምንድን ነው ካላችሁኝ፣ ወንድማችን እንግዲህ ያው እሱ ያው እንግዲህ እሱ እንኳን የለም በማወቅ ባለማወቅ ከዚህ በፊት የሚሆን ከዚህ በኋላ ከኮርኒስ በፊት ቻክ ለምታሰሩ ወንድምና እህቶች ነው የሚሆነው ማለት ነው። እንግዲህ ይህ መልእክት ከኮርኒስ በፊት ቻክ መሰራት የለበትም። እንደው ምናልባት እንኳን ቻክ ከተሰራ ሞራሌ በውሃ ልክ ተመቶ ለኮርኒሱ ቅድመ ሁኔታዎች መመቻቸት መቻል አለባቸው ማለት ነው። ይሄ የምትመለከቱት ቤት ግን እንግዲህ አሁን እኛ ኮርኒስ ልንሰራው ነው። እዛ ላይ እንጨቱ ድረስ ቻክ ተቀብቷል ማለት ነው። ከዚህ በፊት እንደምትመለከቱት ቻክ ተቀብቷል። እኛ አሁን እዚህ የተገኘ ነው የፕላስቲክ ኮርኒስ ለመስራት ነው። ሆኖም ግን ዝቅ ብሎ ስለሚነሳ አሁን የኮርኒሱ ውሃ ልክ እዛው ህጅብ ሰሙ ላይ ስለሚሆን የመሰንጠቅ አጋ እንትን ሊከሰት ይችላል ሌላም ሌላም ነገር ይላጥ ይሆናል፣ ምናልባት አይታወቅም። እንግዲህ እየተመታ ነው የሚታየው። አሁን እንደምታዩት አልጋውን ሰርተን ማቴሪያሉ እስከሚገባለን እንግዲህ በመጠበቅ ላይ እንገኛለን። አሁን ይሄ እንዳልኳችሁ ጅብሰም እንኳን ተቀባቢ ይባል በሞራሌ ተመቶ፣ ሞራሌው ተመቶ ከዛ በታች ቻክ መቀባት ይችላል። ከሞራሌ በላይ ያለው በኮርኒስ ስለሚደፈን መቀባት አያስፈልገውም። ካስፈለገም ደግሞ ሞራሌው ከተመታ በኋላ ቢቀባም ችግር የለውም። ወደ ላይ ያለው እንዳይረግፍብን ከተባለ ከተባላ ወደ ላይ ያለው መቀባት ይችላል። ነገር ግን እዛው ድረስ ቅብት ከተደረገ ሞራሌ ሳይመታ እንዳልኳችሁ፣ አሁን እንግዲህ የሚያስከትለውን ሪስክ መገመት አያቀትም። እንደዚህ መሰራት የለበትም። እንደኔ እንደኔ ይሄ ቻክ አንደኛ ቅድሚያ ነው መሆን ያለበት ኮርኒስ ነው ከሆነም ደግሞ ቻክም ይቅድም ከተባለ እንዳልኳችሁ ሞራሌ በባህል ከተመቶ ከሞራሌ በታች ምርጥ አድርጎ መቀባት ይቻላል። ወደ ላይ ያለውን ከፈለጋችሁ በቡች ከፈለጋችሁ ደግሞ በሰጋት ወራ ብቻ መቀባት ይቻላል፣ ጭቃው እንዳይረግፍብን ካላችሁ ማለት ነው። ሌላው ደግሞ አሁን እንደምትመለከቱት ይሄ ክላስ ቪዲዮው ካስታወቃችሁ ላይ ድረስ ዝግት ያለ ነው ማለት ነው። በስተዝህም እንደዚህ ወደ ሌላ ክላስ ጋር መገናኛ የለውም እና ይሄ ክላስ አራት አምስት ክላስ በሆነ እንደመሆኑ መጠን መገናኛ ወደ ላይ ከሌላው ክላስ ጋር አንዱ ከሌላው ጋር መገናኛ ከሌለው በየሁሉም ክላስ መብራት ቢበላሽ ማስተካከልያ ሁሉም ክላስ ተውልኝ ይላል ማለት ነው። እንደዛ መሆን የለበትም። ይሄ መገናኛ መሰራት አለበት። እሱን አሁኑ እንግዲህ አሁኑ ስለሚሰራ ቀጣይ ቪዲዮ ላይ ማሳያችን ይሆናል ማለት ነው። ለአሁኑ እንግዲህ ይህን ካልኳችሁ ሌላው በር ማስገጠም የምትፈልጉ ወንድምናእህቶች አሁን ይሄ ለምሳሌ ወንድማችን ቤት በር የተገጠመው መጨረሻ ላይ ነው። ይሄ መቃኑ ማለት ነው። መቃኑ ቅድሚያ ይገጠማል። ይሄ ደግሞ በሩ ደግሞ መጨረሻ ላይ ከቀለምም ከምንም በኋላ ይሄ በር መገጠም ያለበት ከቀለምም መጨረሻ ላይ ነው። መቀበር ይሄ መገጠም ያለበት ማለት ነው። እንደምትመለከቱት ይሄ ሌላ እንደገና የጅብሰም ስራ ሊጠይቅ ነው። እንደምታቱ እየተላጠ ነው ቻኩ። ምክንያቱም ይሄ መቃኑ በፊስትር አልተገጠመ ማለት ነው። እንደዚህ መሆን የለበትም። መቃኑ ቅድሚያ ይገጠማል። ጅብሰሙ ጋብሮ ጠርዝ ተወጥቶለት ሁሉም ነገር አልቆ መጨረሻ ላይ በሯ ጅብሰሙም፣ ቀለሙም ሁሉም ካለቀ እንደውም ጅብሰሙ ከደረቀ በኋላ ነው ማለት ነው እንትኑ በር መለካት ያለበት። ምክንያቱም ጅብሰም ሲሰራ መቃኑ ምናምን ያብቅና እንትንልና እርጥበት ይሰማውና በሩ አልገጥምላችሁ የሚል ብዙዎቻችሁ የምትቸገሩ ሰዎች ስለምትኖሩ ብቸኛው መፍትሄ ይሄ ከደረቀ በኋላ ነው ማለት ነው በር መለካትና መገጠም ያለበት። እንግዲህ አሁን ያሳየኋችሁ ምኝታ ቤት ሲሆን፣ ይሄ ደግሞ የምትመለከቱት ሳሎን ነው። እንዳልኳቸው ይሄም ሙሉ ጅብሰም ተቀብቷል። ሌላው ደግሞ ይሄን እንዲህ አይነቱ ነገር ግዴታ ቀጣይ አሁንም ጅብሰም ሊጠይቅ ነው ማለት ነው። ማሰራት ለምትፈልጉ ወንድምና ካሰራችሁ መጀመሪያ ኮርኒስ ብታሰሩ፣ ኮርኒስ ካልሆነ ደግሞ ኮርኒስ አሁን አላሰረም ለምትሉ ሞራሌ እየተመታ መሆን አለበት ማለት ነው። እንግዲህ ይህን ደግሞ ይህን ቪዲዮ እስከ መጨረሻው ተከታተሉ። ቀጣይ ክፍል የምሰራላችሁ ስለሚሆን ቪዲዮ እንዳያመልጣችሁ፣ አዲስ የሆናችሁ የሰብስክራይብ እያደረጋችሁ የዶል ምልክቷን ተጫኑ። ቀጣይ የሚለቀቅ ቪዲዮ ይደርሳችኋል። እንግዲህ ለዛሬ ይህን ካልኳችሁ በቀጣይ ቪዲዮ የምሰራላችሁ ስለሚሆን ተከታተሉ እንዳያመልጣችሁ በጣም ወሳኝ መረጃ ነው። ማሰራር ለምትፈልጉ በ0920131650 ወይም በ0976067373 እየደወላችሁ ማዘዝ ትችላላችሁ። እንዳልኳችሁ ደሴ፣ ኮምቦልቻ፣ ሃርቡ፣ ደጋን እንዲሁም ባቲ አካባቢ ለምትገኙ ወንድምና እህቶች አሁን ላይ እንዳልኳችሁ ባቲ ከተማ ስለምንገኝ እየደወላችሁ ማዘዝ የምችሉ መሆኑን በድጋሜ ላሳውቃችሁ እፈልጋለሁ። ለዛሬ በዚሁ ጨረስኩኝ። መልካም እይታ።